እሺ፣ በዚህ ጠርሙዝ እናረጋለን ማለት ነው። ሰላሳ አያችሁ፣ አርጌ ነው በዚህ። ኧረ ተው፣ በዚህ መልኩ አርጌ ከድሜ አስቀምጠዋለሁ ማለት ነው። ከዛ ምርጥ እና ቆንጆ ዘይት ይሆናል ማለት ነው ቤተሰቦች፣ እና ይሄን ይመስላል ማለት ነው ቤተሰቦቼ፣ አያችሁት፣ በዚህ አርጋችሁ ማስቀመጥ ነው ማለት ነው። ምርጥ ዘይት ቆንጆ ዘይት የምትፈልጉበት ጊዜ ይቀመጣል። ችግር የለውም ማለት ነው። አሰላሙ አሌይኩም ወረህመቱላ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱላ ሁል ሰላም ነው። ከእናንተም ጋር ሰላም፣ እዝነት፣ ፍቅር አይለያችሁ እያልኩኝ የመዳም ቅመሞዎች ውድ ኢትዮጵያውያን ውድ ኤርትራውያን ማለት ነው እንዲሁም ሀገራችን ኢትዮጵያ አላህ ስብሃነሁ ወተዓላ ሰላም ያርግልን። ከክፋት ሁሉ አላህ ይጠብቃት፣ ፈጣሪ ይጠብቃት። እና ያለችበትን ውጥረት ሁሉ ነጂ በላት እያልኩኝ ዛሬ ያው የሰራሁትን ዘይት ላሳያችሁ ነው ማለት ነው። ይሄ ንፍሮ ነው ብላችሁ አታስቡ። ምንድን ነው የምታሳይን እንዳትለው ማለት ነው። እና እስከዛ እናንተ ደግሞ ያው ላይክ ያደርጋችሁ እንደተለመደው ማለት ነው። ለቤት አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ደውል ምልክቷን መንካቱን እንዳረሱ እያልኩኝ ማለት ነው። የተልባ ዘይት አፏን የአብሽ ዘይት ነው። ይሽላችሁ የመጣሁት እየሰራሁትን ላሳያችሁ ማለት ነው። አሰራሩን ሳይሆን የምትፈልጉ ካላችሁ ደግሞ አሳያችኋለሁኝ ማለት ነው። ለጸጉራችን፣ ለፊታችን እንዲሁም ደግሞ ለምንፈልገው ቦታ ሁሉ መጠቀም ምንችለው ምርጥ ምርጥ ቆንጆ ዘይት ነው ማለት ነው። ዘይቱ ራሱ እውነቴን ነው የሚላችሁ፣ ትንሽ ሽታነት አለው እንጂ በጣም ውብና ማራኪ ነው ማለት ነው። ይህንም ምስል ዘይት ነው እውነቴን ነው። በጣም አሪፍ ቆንጆ ማለት ነው። በእሳት ነው የሰራሁት። አብሽ ደግሞ ማታውቁ እኔ እንጀር ማታውቅ አላችሁ ብዬ አላስብም። ይሄኛውን አብሽ ባለፈው ገዝቻለሁ ብዬ አሳይቻችሁ ነበር። ይሄኛውን አብሽ ያልተፈጨው ማለት ነው። እና አንዳንዴ ነጻ ሚል የሆነ አብሾች አሉ ማለት ነው። ይሄኛው ነው ትክክለኛው። ይሄ እውነት ምርጥ ቆንጆ አሪፍ ለጸጉር፣ ለፊት፣ ለውበታችን ለሁሉ ነገራችን ደሞ የምንጠጣው ለሰውነታችን በጣም አሪፍ ነው። ሲቀቀል ደሞ እንደዚህ ይሆናል ማለት ነው። አያችሁት፣ ንፍሮ ነው የሚመስለው። እና መጀመሪያ ያረኩት ምንድን ነው፣ በዚህ አራት ማንኪያ ወይም አምስት ማንኪያ የሚሆን ነው የወሰድኩት። ከዛ በኋላ ምን አረኩት፣ ከውሃ ሁለት ኩባያ ውሃ አርጌ እሳት ላይ ጣጥኩት ማለት ነው። እሳት ላይ ጥጄው ከዛ በኋላ ፈልቶ ፍልቅልቅ ካለ በኋላ እሳቱን ትቀንሱታላችሁ። መጀመሪያ ኃይል ተጨምሩ፣ ከዛ በኋላ ደግሞ ቀንሳችሁ እስከሚበስል ድረስ የራሱ የያዘውን ሁሉ ነገር ጨምቆ እስከሚያወጣ ድረስ ትጠብቁታላችሁ። የፈጀው ያህል ፍጅና ውሃውን ቀንሳችሁ ከዛ ምጥጥ ጠርጎ ውሃውን ድርቅ ብሎ ከጨረሰ በኋላ ዘይታችሁን በዚህ አራት አምስት ካረጋችሁ ሁለት ኩባያ ዘይት ታረጋላችሁ ማለት ነው ለፊታችሁ ለሰውነታችሁ የምትጠቀሙት ነገር ከሆነ ዘይት ዘይቱን እናም ደግሞ ይሄ ምንድን ነው ጆዝል ህንድ ኮኮናት ማለት ነው ተጠቀሙ። ለፀጉራችሁ ብቻ ከሆነ ደግሞ ይሄ የሚግቡ ዘይት ዘይት ዱራና ዘይት አፍያ የፈለጋችሁትን ዘይት ተጠቀሙ ማለት ነው። እሺ ቤተሰቦቼ፣ እና ዘይቱን ብቻ ለመጠቀም ማለት ነው። ዘይቱ ደግሞ አያችሁት ማሻ አላህ ተባረከላ ይሄኛውን ለፊታችን ማታ ማታ ስንተኛ ፊታችን ላይ ተቀብተን ጠዋት ላይ በሳሙና መታጠብ ማለት ነው። ሳሙና ባለፈው ሰርቼ ያሳይቻችኋለሁ የሰራሁት ዘይት አለ ሳሙና ማለት ነው። እና ባላችሁ ሳሙን እሷን ካልሰራችሁ ደግሞ ባላችሁ ሳቡና ታጠቡት ማለት ነው። ሽታ ቢኖረውም ስታጠቡት ደግሞ ይሄዳል። እና ተልባ ያው አብሽ ደግሞ በጣም ሽታ አለው ማለት ነው። ሽታ ያለው ነው። እና አሁን ሳየው ምንም አይልም ያኔ ሽታው ምንም አይልም ማለት ነው ይሄን አይል የሚጋነን አይደለም ነገር ግን እናንተ ለጸጉራችሁ ብቻ ከሆነ በፈለጋችሁ ዘይት ለፊታችሁ ከሆነ ግን የምግብ ዘይት አትጠቀሙ ማለት ነው ለፊታችሁ ፊታችሁ ላይ ሊያወጣባችሁ ይችላል ማለት ነው እና ይሄኛው ጸጉራችን ስንቀባ ዛሬ ተቀብተን ነገ ማሳደርም እንችላለን ነገር ግን ሽታውን ካልፈለጋችሁት ዛሬውን ተቀብታችሁ ሶስት ሰዓት አራት ሰዓት እየተቀመጣችሁትን ያህል ብትቀመጡ ለውጥ ይሰጣችኋል። በተቀመጠ ሰዓት ሁሉ ለውጥ ይሰጣል ማለት ነው። ስለዚህ ለውጥ ይሰጣችኋል። አስቀምጣችሁ በፈለጋችሁ ሰዓት ማለት ነው እንትን ማረግ ትችላላችሁ። ቤተሰቦቼ እና በጣም አሪፍ እና ቆንጆ የአብሽ ዘይት ነው። እግራችን እጃችን እንዴት እንደሚያሳምር ፊታችን ጥቆቅር እናም ደግሞ በጣም ፊታችን የደረቀብን ካለ በጣም በጣም ለማዳየት በጣም አሪፍ እና ቆንጆ ነው ማለት ነው። እውነቴ ነው የሚላችሁ አብሽ እኔ ልነግራችሁ አልችልም። እናንተ ግን ሰርች አርጋችሁ ሞክሩት እዩት ማለት ነው እና ይሄን ይመስላል ምርጥ ዘይት ነው። እውነቴን ነው የሚላችሁ። እኔ ብዙ ዘይቶችን ሰርቻለሁኝ። የሰራኋቸውን ዘይቶች ሁሉን ማሳይቻችኋለሁኝ። ዘይት ጅርጅር ሰርቻ አለሁኝ የጅርጅር ዘይት ማለት ነው። እናም ደግሞ ምርጥና ቆንጆ ነው ማለት ነው። ለጸጉራችሁ ሁሌ ተቀቡ። ጸጉራችሁ የሚያሳድግላችሁ ከሆነ በዚህ ቅባት ተቀቡላችኋለሁ። እና ደግሞ በዚህ መልኩ ውሃ ያፈላችሁ ጸጉራችሁን ተጠቀሙ። እኔ አሁን ሽንኩርት፣ ድንች እናም ደግሞ የነጭ ሽንኩርት ልጫጭ እና የሽንኩርት ልጫጭ እናም ደግሞ ቀረፋ፣ ሩዝ፣ የሩዝ ውሃ ነው ማለት ነው። ይሄ ውስጡ ላይ ያለው ትላንትና አፍልቼ አስቀምጬው፣ እንዲሁም ደግሞ ቀረፋ አለው ማለት ነው። ይሄንን እንደዚህ አፍልቼ ከዛ አጥዬ ነገ እታጠባለሁ ጸጉሬ ላይ እደፋለሁ፣ ወይም ደግሞ ረሻሽ ላይ አርጌ እረሻለሁ ማለት ነው። እውነቴን እንደምላችሁ ጸጉራችሁን ከተከባከባችሁት አያድግም አይደለም፣ በጣም በጣም ነው ለውጥ የምታገኙት፣ በጣም ነው የሚያድገው። እኔ ለውጥ ስላየሁበት ሳላቆም ይሄው እስካሁን ድረስ እየተጠቀምኩ ነው። ይሄ ለሂቴና ለእኔ ያዘጋጀሁት ነው ማለት ነው። ከዛ በዚህ በአብሹ ዘይት እያረጋችሁ መጠቀም ትችላላችሁ ማለት ነው። ቤተሰቦቼ ፀጉራችሁን ባለው ነገር ሲሩና ተጠቀሙ። ይሄ ደግሞ የጅርጅር ዘይት ነው ማለት ነው። ያዘጋጀሁት የጅርጅር ዘይት ነው። በጣም አሪፍ ዘይት ነው ማለት ነው። እና የናአና ዘይት አዘጋጅቻለሁኝ በቤት ውስጥ ተዘጋጅተን ነው የምንጠቀመው ማለት ነው። ስለዚህ ቤተሰቦቼ ራሳችሁን ተንከባከቡ፣ ጸጉራችሁን አሳድጉ። ይሄ የሽንኩርቱ ውሃ በሳምንት ሁለቴ፣ በሳምንት አንዴ ብትጠቀሙት ለውጡ ጸጉራችሁ ርዝመቱ ልነግራችሁ አልችልም እላችኋለሁኝ። ይሄ በጣም አሪፍ ነው፣ በጣም ቆንጆ ነው። እውነቴን ነው የሚላችሁ ማለት ነው። ተጠቀሙት። በጣም ቆንጆና አሪፍ ጸጉር ይኖራችኋል ማለት ነው። ይህን ስትጠቀሙ ለውጥ ታገኛላችሁ። አያችሁታ፣ ይሄን ይመስላል የአብሹ ዘይት ማለት ነው። እና አብሹን ደግሞ እንደዚህ ካልፈለጋችሁት ምን ታረጋላችሁ? አብሹን ምንድን ነው ትፈጩታላችሁ። ከዛ በኋላ ዘይቱን እንትን አርጋችሁ ጠርሙዝ ላይ ዘይት ታረጋላችሁ። ከዛ በኋላ ደግሞ አብሹን ሁለት ማንኪያ ሶስት ማንኪያ ዘይት ላይ ካረጋችሁ በኋላ ትከድኑትና ታዋሂዱታላችሁ። ውስጡ ላይ አርጋችሁ ከዛ በኋላ እስከ አስራ አምስት እስከ ወር ድረስ ትተውታላችሁ። ከዛ ወይም ደግሞ የፈላ ውሃ እያረጋችሁ ከታች ስቲም እያረጋችሁ ዘይቱን ማውጣት ትችላላችሁ ማለት ነው። ምክንያቱም እኔ በዚህ መልኩ ነው ምጠቀመው ይሄኛውን ደሞ ከዚህ በፊት እንደዛ ነበር ማረጋው። አሁን ደሞ በዚህ መልኩ እንደዚህ አውጥቼ ልሞክረው ብዬ ነው ማለት ነው። እና እናንተም እንደዚህ ያርጋችሁ ሞክሩት እላችኋለሁ። እኛም የሽንኩርቱ ውሃ በሳምንት አንዴ በሳምንት ሁለቴ የሚመቻችሁ ከሆነ ወይም ደሞ ረሻሽ ላይ እያረጋችሁ ጸጉራችሁ ላይ በቀን ሁለቴ ሶስቴ የረሻችሁ በተቀመጣችሁ ሰዓት አስተካክሉ። ጸጉራችሁን አርዝሙ። ይረዝማል፣ እውነቴ ነው። ተንከባከቡት። በጣም ነው የሚያድገው። ላችኋለሁኝ፣ ቤተሰቦቼ። እና ቪዲዮን ላይክ ያረጋችሁ ሼር ያረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ ከልብ አመሰግናለሁኝ ቤተሰቦቼ። እንዲሁም ደግሞ ለቤት የአዲስ የሆናችሁ ላይክና ሰብስክራይብ አርጋችሁ ደውል ምልክቷን ማጥቆሩን እንደራሱ ይላለሁኝ። ወሰላሙ አሌይኩም ወረህመቱላ በረካቱ።